እንግዲህ ተመልሰናሉ፣ ወደ እግር ኳስ ጭውውታችን። እግር ኳስ በተለያየ መድረክ ነው የምንመለከተው። እንደሚታወቀው እንግዲህ የሀገራት የብሔራዊ ቡድን ጨዋታዎች ይኖራሉ፣ የቻምፒዮንስ ሊግ ጨዋታዎች ይኖራሉ፣ የየሊግ ጨዋታዎች ይኖራሉ። ያው ሊግ ላይ ብዙ ጊዜ የእንግሊዝ ፕሪሚየር ሊግ ላይ ትኩረት ብናደረግም በአውሮፓ የተለያዩ ታላላቅ ሊጎች ይደረጋሉ እና እንግዲህ በዚህ ሳምንት ታላቁ የአውሮፓ ቻምፒዮንስ ሊግ መድረክ የሚመለስበት ሳምንት ነው ነገ ይጀምራል ነገ ይጀምርና እንግዲህ ይደረጋል ማለት ነው ነገ ምለው እኔ ካለሁበት ቦታ አንጻር ነው እንግዲህ ዛሬ ምለው የሚጠራበት ኤሪያ ሊኖር ይችላል ዝሮ ዝሮ ማክሰኞና እሮብ ቀጥሎ የሚደረግ ነው የሚሆነው የአውሮፓ ቻምፒዮንስ ሊግ እንግዲህ በዚህ መድረክ ላይ የተለያዩ እንቅስቃሴዎች እኳ የኳስ ሁነቶችን እንቅስቃሴዎችን እንመለከታለን። ምክንያቱም መድረኩ በጣም ታላቅ መድረክ ነው። አንዳንዴ በየሊጉ ከሚደረጉ ውድድሮች ይልቅ ይሄኛው በጣም ትኩረት የሚስብበት አጋጣሚ አለ። በተለይ የምድብ ጨዋታዎች አልፈው ወደ ይሄ ኖክአውት ስቴጅ ላይ ወደ ሩብ ፍጻሜ፣ ወደ ግማሽ ፍጻሜ ምናምን ሲሄድ በተለይ በጣም ታይት እየሆነ ፉክክሩም ከፍ እያለ ይሄዳል። የአውሮፓ ሻምፒዮንስ ሊግ እንግዲህ ታላቅ የውድድር መድረክ እንደሚታወቀው ምክንያቱም የየ ሊጎቹ በደረጃ ሰንጠረዥ ከፍ ያሉ ማለት በአጠቃላይ የቡድን ቅርጻቸውም ሆነ አቅማቸው ከፍ ያለ አቅም ያላቸው ቡድኖች የተሰባሰቡበት እንደመሆኑ መጠን የአውሮፓ ሻምፒዮንስ ሊግ የብዙ ትኩረት የሚስብ እና ትልቅ መድረክ ትልልቅ ክለቦች የሚሳተፉበት ነው ብሎ ማንሳት ይቻላል እንግዲህ በዋናነት የአርሰናልን ወደ ክለብ ብሩዥ አቅንተዋል ስ ስለ አርሰናልና የክለብ ብሩዥን ጨዋታ በተመለከተ የተወሰነች ነገር ለማለት ነው ምክንያቱም በርከት ያሉ ጨዋታዎች ናቸው የሚደረጉት በሁለቱም ቀናት የሚደረጉት በርከት ያሉ ጨዋታዎች ናቸው አርሰናል እንግዲህ አንደኛ የትኩረት አቅጣጫችን ነው ሁለተኛ ደግሞ አርሰናል ቤት ያለው የጉዳት መታመስ ይሄ በርከት ያለው የጉዳት ዜና በምን ሁኔታ ላይ እንዳለ እና በቀጣይ ከዚህ ጨዋታስ ምን ይጠበቃል የሚለውን ነገር የተወሰነ ነገር ለመጠቆም ለማለፍ ነው ብቅ ያልኩት። እንግዲህ አርሰናል እንደሚታወቀው ባለፈው ሳምንት በእንግሊዝ ፕሪሚየር ሊግ በውድድር ዓመቱ ሁለተኛ ሽንፈቱን በአስቶን ቪላ ማስተናገዱ ይታወቃል። ከዚህ ቀጥሎ የተለያዩ ዜናዎች ይወጡ ነበረ። እንግዲህ አርሰናል አንደኛ የቁልቁለት ጉዞውን ጀመረ፣ በአስቶን ቪላ መሸነፉን ጀመረ። የገና ሳምንት እየመጣ ነው። እንግዲህ ከግማሽ ውድድር ዓመት በኋላ ወደኋላ የሚመለሰው ነገር አለው እየጀመረው ነው፣ ብዙ ነገር ነው የሚባለው። ብቻ ዝሮ ዝሮ ኳስን ምክንያታዊ ሆነ ስናወራው ጥሩ ይሆናል። እና አስቶን ቪላ እንደሚታወቀው ለአርሰናል ከባድ ነው፣ ግን ያው ነጥብ ማስጣል ብቻ ሳይሆን አሸንፎታል። እና እሱን ትተነው እንግዲህ ወደፊት ነው ምን ምንድን ነው አሁን የእኔ ፎቶ ከልሎት ነው እንጂ ማርቲን ኦዲገርድ አንድ የተናገረው ነገር ነበረ። እዚሁ አካትቸው ነበረ ከጀርባይ እና በቃ ያንን ሽንፈት ረስተ ነው ወደፊት እንደው በየፊታችን ክለብ ብሩዥ ጋር የምናደርገውን ጨዋታ ማሰብ ይኖርብናል፣ ስላለፈ ሽንፈት ማሰብ የለብንም የሚል መልዕክት አስተላልፎ ነበር። ያው የቡድኑ ካፒቴን ነው እንደሚታወቀው። አነቃቂ የሚመስል አይነት ንግግር ተናግሮ ነበር እና በእግር ኳስ ፋክቱም እሱ ነው ዛሬ የተሸነፍከውን ሽንፈት እያሰብክ ስለ ነገ የምትቆጭ ወይም ደግሞ የምትበሳጭ ከሆነ ምናልባት የነገን አቅም ማጣት ነው። እና በእግር ኳስ ቋንቋ የዛሬን ሽንፈት ረስቶ ስለ ነገ ያለን አቅም ለመጠቀም መሞከር ነው የሚያዋጣው። ስለዚህ አርሰናል በአውሮፓ ሻምፒዮንስ ሊግ እንደሚታወቀው የምድብ አምስት ጨዋታዎች ተደርገዋል። አምስቱንም ማሸንፎ 15 ነጥብ ሰብስቦ ነው በምድቡ አንደኛ ሆኖ እንደምትመለከቱት እየመራ የሚገኘው ስለዚህ በአውሮፓ ቻምፒየንስ ሊግ በዚህ ምድብ ድልድል እንደምትመለከቱት ያልተሸነፈው አምስቱንም ጨዋታ አሸንፎ 15 ነጥብ የሰበሰበው አርሰናል ብቻ ነው። ሌሎቹ በሙሉ ሽንፈትን አስተናግደዋል ማለት ነው እና በአውሮፓ ቻምፒየንስ ሊግ እያሳየ ያለው አቋም ከፍ ያለ ነው። አርሰናል እንግዲህ ከክለብ ብሩዥ ጋር ምን ሊገጥመው ይችላል? አሁንም እሱንም ከጨዋታ በኋላ የምንመለከተው ነው የሚሆነው እንጂ በእርግጠኝነት እንዲህ ነው የምንለው መናገር የምንችለው ነገር አይደለም። አርሰናል እንግዲህ በሊግ ጨዋታዎችም እየተፈተነ አቻ መውጣት ብሎም ደግሞ አሁን በመጨረሻው በ15ኛው ሳምንት ሽንፈትን የሚያስተናግድበት ሁኔታ እናስታውሳለን። ምክንያት ከተባለ ክለቡ ከምንም ጊዜ በላይ በጉዳት እየታመሰ ነው የሚገኘው። እንደውም ደጋግመ እንደተናገር ነው ከክለቡ ጥልቅ የሆነ የስኳድ ጥልቅ የስኳድ ጥልቀት ወይም ደግሞ በርካታ የሚተኩ የሚተካኩ አቅም ያላቸው ተጫዋቾች ስላሉ እንጂ ክለቡ ከዚህም በላይ ሊንኮታኮት ከዚህም በላይ ደክሞ ሊታይ ይችል ነበረ፣ እንደ ጉዳቱ መጠን። ዋናው ቁም ነገር ግን እንግዲህ ከክለብ ብሩዥ ጋር የሚገርመው ነገር ተገናኝተው አያውቁ። የመጀመሪያ ግንኙነታቸው ነው በአውሮፓ ቻምፒዮንስ ሊግ መድረክ። እንግዲህ ነገ ወይም ከነገ ወዲያ የሚያደርጉት ጨዋታ አለ። በዚህ ጨዋታ የመጀመሪያ ግጥሚያቸው ነው የሚሆነው እንደው ያው ቅርብ ጊዜ ያቋማቸውን ለማየት ያህል ክለብ ብሩዥ ባደረጋቸው የቅርብ ጊዜ አምስት ጨዋታዎች ሶስት ሽንፈቱን አስተናግዶ ሁለት አሸንፎ ነው የሚመጣው። ምንም አይነት አቻ ውጤት የለውም። በዚህ አምስት ጨዋታ በቅርብ ያደረጋቸውን አምስት ጨዋታዎች ስንመለከት አርሰናል ደግሞ አንድ አቻ፣ አንድ ሽንፈት ሌሎቹን አሸንፎ ነው የመጣው። እንግዲህ ቻ ያወጣው በቼልሲ ነው በለንደን ደርቢ ጨዋታ እንደምናስታውሰው፣ የተሸነፈው ደግሞ አሁን በዚህ በ15ኛው ሳምንት በእንግሊዝ ፕሪሚየር ሊግ በአስቶን ቢላ በቪላ ፓርክ ባደረገው ጨዋታ ሁለት ለአንድ መሸነፉን እናስታውሳለን። ባለቀ ሰዓት ተቆጥሮበት ሁለት ለአንድ በሆነ ጠባ ውጤት መሸነፉን እናስታውሳለን። ዞሮ ዞሮ ግን የክለብ ብሩዥ እና የአርሰናል ጨዋታ እንዲሁ ዝም ብሎ በኳሳዊ እግር ኳስ ቋንቋ ግምታዊ ብናስቀምጥ አርሰናል የማሸነፍ ቅድመ ግምት አሁንም ቢሆን ያገኛል። አንደኛ ካለው ስኳድ እና ጥልቀት አንጻር ካለው አቅም አንጻር በሻምፒዮንስ ሊጉ ከመጣበት መንገድ አንጻር በሊግም ሆነ በቻምፒየንስ ሊግ ካለው ወቅታዊ አቋም አንጻር እና ምናልባትም የተጎዱም ተጫዋች አዳዲስ ተጫዋቾችን ፊት ልንመለከት እንችላለን የሚሉ መረጃዎች እየወጡ ነው የሚገኙ። እንደሚታወቀው እንግዲህ በተለይ ሶስቱ ወሳኝ ፉልባኮች ጋብሪኤል ማጋሌሽ፣ ውሊያም ሳሊባ እና ክርስቲያን ሞይስኬራ ሶስቱም ተጎድተዋል። እንደሚታወቀው ከነዚህ መካከል ግን ዊሊያም ሳሊባ ምናልባትም በዚህ ጨዋታ ሊሰለፍ ይችላል ተብሏል። እንደምናስታውሰው በለንደን ደርቢ በቼልሲ ጨዋታ እሱን ለመግጠም በሚያደርጉት ቅድመ ዝግጅት በልምድ ወቅት ተጎድቶ ነበረ። ቀላል ጉዳት ነው ተብሎ ነበረ፣ ግን የአስቶን ቪላው ጨዋታ ላይም አልነበረም። እንግዲህ ለሽንፈቱም አንዱ ምክንያት ተብሎ የሚጠቀሰው የኋላ መስመሩ ያርሰናል መሳሳት ነው የሚሉ ዜናዎች አሉ። ስለዚህ የዊሊያም ሳሊባ አለመኖር አርሰናልን በትልቁ ጎድቶታል። ግን ሳሊባ በዚህ ጨዋታ የሚሰለፍ ከሆነ አጣማሪው ሂንካፕ ያለ የሁለቱ ጥምረት ምናልባትም የአርሰናልን የመከላከል አቅም ዳግም አጠንክሮት ይታያል ተብሎ ይጠበቃል። ከዚህ በተጨማሪ ካላፊዮሪም እንደዚሁ እና የዚህ ዜና ቅድመ ምንድን ነው ትንተና ዜናዎችን ስመለከት ካላፊዮሪ እና ሳሊባ ከቡድኑ ጋር አብረው መሆናቸው ቢዘገብም ነገር ግን ስለመሰለፋቸው አጠራጣሪ ነው። የመሰለፋቸው ነገር እርግጥ አልሆነም የሚል ዜና ነው የወጣ። ነገር ግን ማይክል አርቴታ በአውሮፓ ቻምፒዮንስ ሊግ በእርግጥ ምንም አይሽንፈት አላስተናገዱም። የሰበሰቡት ነጥቡን ከፍ ያለ ነው። በዚህ ይሄ እዚህን ጨዋታ የሞት የሽረት ጉዳይ ያደርጉታል ተብሎ አይገመትም እና ምናልባትም በጣም ቡድኑ ካልተጎዳ ካልተጠቃ በስተቀር እነዚህ ሁለት ተጫዋቾች ሊቆጥቧቸው ይችሉ ይሆናል። እንደ ከቡድኑ ጋር እንኳን ቢጓዙ ላይሰለፉና ላይጫወቱ ይችላሉ ብሎ መገመት ይቻላል። ከዛ ውጪ ትሮሳርድም ለጨዋታ ዝግጁ መሆኑ እየተገለጸ ነው። ከሀበርትም ለረጅም ጊዜ በአርሰናል የቡድን ስብስብ ውስጥ እንዳልነበረ ይታወቃል። ከጉዳቱ አገገመ ሲባል እንደገና አገረሸበት እየተባለ እስካሁን ድረስ በቡድኑ ውስጥ በቋሚ አሰላለፍ ውስጥ አልነበረም ነገር ግን አሁን ሙሉ በሙሉ ከጉዳቱ አገግሞ በቡድን ውስጥ አለ የሚሉ ዜናዎች እየወጡ ነው የሚገኙት። ነገ ይሰለፋል አይሰለፍም ግን የተባለ ነገር የለም። ለማንኛውም ዊሊያም ሳሊባ ከላፊዮሪ፣ ከሃበርት እና ሌሎችም ገብርኤል ማጋሊሽን አይ ሚን ገብርኤል ጀሱስን ጨምሮ ሌሎችም በእርግጥ ገብርኤል ጀሱስ ከአውሮፓ ሻምፒዮንስ ሊግ ስብስብ እስኳዱ ውጭ ሆኗል የሚሉ ዜናዎችን ተመልክቻለሁ። ምክንያቱ ምንድን ነው ጋብሪኤል ጄሱስ ከጉዳቱ ቢያገግምም አርሰናል በጥር የዘውሩ መስኮት አሁን ካጋጠመው ጉዳት አንጻር ተጨማሪ ተጫዋቾችን የማስፈረም እቅድ ስላለው ማለት በክረምት የዘውሩ ወቅትም በርከት ያሉ ማለት ከፍ ያለ ገንዘብ ኤክስፔሪንስ ስላደረገ የግድ መሸጥም ስለሚኖርበት ጋብሪኤል ጀሱስን ለሽያጭ ዝግጁ ነው የሚያደርገው ድጋሚ ጉዳት እንዳያስተናግድ ከጉዳቱ ከተመለሰ በኋላ በጥር ዝውውር ወቅት ለመሸጥ ነው የሚያዘጋጀው እንጂ በተጫዋቾች ስብስብ የጨዋታ ሊስት ውስጥ አይገባም የሚሉ ዜናዎችን እየተበራከቱ ነው። ለማንኛውም አሁን በፊት መስመር በኩል ቪክቶሪ ኮሬሽም ሳካም፣ እንደነ ኤዜም ወደፊት ተስበው መጫወት የሚችሉ እንደነ ማዱኪ አይነት ተጫዋቾችም ስላሉ ያን ያህል የአጥቂው ክፍል እንኳን ብዙ አሳሳቢ አይመስለኝም። አሁን የአርሰናል አሳሳቢ ክፍሉ የተከላካይ ክፍሉ ነውና። እንግዲህ ክለብ ብሩዥን ይገጥማል፣ በምድብ ስድስተኛ ጨዋታ ማለት ነው። አርሰናል እንግዲህ ይህን ጨዋታ ካሸነፈ ያለመሸነፍ አይደለም የአሸናፊነት ቀጥታ ሂደቱንም በዚያ ያጠናክራል። ሌሎችም በርከት ያሉ ጨዋታዎች ይደረጋሉ። እንግዲህ ከጨዋታው በኋላ ደግሞ ውጤቶችን የምናየን የሚሆነው ድል ለአርሰናል እንላለን።